ያደመጣችሁን ስላለን እናመሰግናለን። በተለያዩ ጉዳዮች ነው ቆይታ እያደረገን የምንገኘው። ከመሰንበቻ ጋር ጥሩ ጊዜ እያሳለፋችሁ እንዳለን እናምናለን። ባሳለፍነው ሳምንት ስለ እናት ምድር ፊልም በአፍሪካን ሙቪ አካዳሚ አዋርድስ ታጭቶ ሽልማቱንም ይዞ ተመልሷል። የፊልም ባለሙያው ቴዎድሮስ ተሾመ ስለ እናት ምድር የተሰኘው ፊልሙ ያው በስምንት ዘርፎች ነበር የታጨው። አሸናፊ ስለሆነበት ዘርፍና በናይጄሪያ የነበራቸውን ቆይታ መነሻ አድርገን ቴድሮስን አግኝተነዋል። መስመር ላይ ይገኛል። ሰላም ቴዲ እንደምን አለ? ሰላም እንዴት አለ ሰለሞን፣ አለን ይመስገን። እንኳን ደስ አላችሁ። በአምላክ በአምላክ በጣም አመሰግናለሁ። የአፍሪካው ኦስካር ይባላል አፍሪካን ሙቪ አካዳሚ አዋርድስና እዛ ላይ ይሄ ስለ እናት ምድር ፊልም ታጭቶ ነበረ። የመታጨቱ አጋጣሚ እንዴት ነበረ የተፈጠረው ከሚለውን ጀምርና ስለ ሽልማታችሁ እናወራለን። እንግዲህ የአፍሪካ ሙቪ አካዳሚ አዋርድስ ልክ እንደ አሜሪካ ኦስካር በዓመት አንድ ጊዜ የሚካሄድ የሽልማት ስነ ስርዓት ነው። በዳኞች ነው በዓለም ላይ ባሉ የተለያዩ ፊልም ባለሙያዎች የሚመሩት በዳኝነት የሚመሩት ትልልቅ በሙያቸው የተከበሩ ሰዎች የሚመሩት የሽልማት ድርጅት ነው። ሽልማቱ በዳኞች በሙያተኞች ውሳኔ ብቻ ነው። ምንም ቮቲንግ የለውም፣ ምንም የለውም። ስነስርዓቱ ምንድን ነው? በየአመቱ ፊልማቸውን ሰሚት ያደርጋሉ፣ ፊልም ሰሪዎች ከአፍሪካ ዙሪያ። ይሄ የአፍሪካ ሙቪ አካደሚ አዋርድስ ሙሉ ለሙሉ የሚያተኩረው በአፍሪካውያን የስራ ውጤቶች ነው። ፊልሙ በአማላ የመሳተፍ ወይ በአፍሪካዊ ፕሮዲውሰር መሰራት አለበት ወይ የውጭ ዜጋም ከሆነ በአፍሪካ ጉዳዮችና በአፍሪካ አክተሮች ስራውን መስራት አለበት። ይሄ ዋናው ክራይቴሪያው ነው። በጣም የተከበረና በአፍሪካ ያሉ ፊልም ሰሪዎች በቃ ትልቁ ምኞታቸው የሆነ የፊልም ሪኮግኒሽን ነው፣ ቫሊዴሽን ሀያ አንደኛ አመቱ ነው ዘንድሮ እና እንግዲህ እኛ በሀያ አንደኛ አመቱ የላክ ነው። በአበሻ ቪው ዶት ቲቪ አማካኝነት ነው። አበሻ ቪው ዶት ቲቪ የኢትዮጵያ ፊልሞችን ለዓለም የሚያሳይ እንደ ኔትፍሊክስ አይነት ፕላትፎርም ነው። አበሻ ቲቪ ከቴሌ ብር ና ከሳፋሪኮም ጋር ኢትዮጵያውያን ሁሉ ፊልማቸውን የሚያዩበት ፕላትፎርም ነው። እነሱ ከዚህ ከፕላትፎርም ውጭ ፊልም ሰሪዎችን ከአለም ጋር የማገናኘት ስራ ይሰራሉ ና እነሱ ናቸው ፎርሙ ሞልተው ማስፈላጊውን እንትን ተከታትለው እንድንሳተፍ ያገዙን። ከዛ ከተሳተፍን በኋላ ፊልማችን ትልቅ ሪኮግኒሽን አገኘ። በስምንት ዘርፍ ታጨን ማለት ነው። መታጨታችን ሲነገረን በጣም ነው የተደሰት ነው። በዛ መሰረት ተጋብዘን ወደ ናይጄሪያ ሄድን። ውድድሩ በጣም እንትን ነበረ፣ ፊርስ ነበረ፣ በቃ በጣም ትልልቅ ፊልሞች ነበሩ። እንግዲህ እኛም ድርሻችንን ተቋድሰን መጥተናል። አው ስምንት ዘርፍ በጣም እንግዲህ የተለያየ ዘርፍ ነው። እየተመለከትኩ ነበረ በፊልም ዳይሬክተር፣ ኤዲቲንግ፣ ቪዥዋል ኢፌክት፣ ሲኒማ ኦቶግራፈር፣ አክትረስ ሁላ ሳይቀር ሁላ ነበረ እጩ የነበራችሁት። እና የእናንተ አሸናፊነት የትኛው ላይ ያረፈ? እንዴት ነበረ አጠቃላይ የውድድሩ መንፈስስ ምን ተማራችሁበት ምክንያቱም መታጨቱ በራሱ ትልቅ ክብር ነው ከዛ ደግሞ አንድ የሆነ አሸናፊነት የሚዛችሁ ነው የመጣችሁት የመጀመሪያው ነገር ለፊልም በምን ልክ ክብር እንደሚሰጥ ያየንበት የመሰከርንበት አጋጣሚ ነው ከኛ ሀገር ጋር ስናነጻጽረው በእውነት ምን ያህል እኛ ለፊልም የሚገባውን ክብር እየሰጠን እንዳልሆነም ያየንበት አጋጣሚ ነው። ሁለተኛው ከመላው ዓለም ተጋብዘው እንደዚሁ ታጭተው ኢብን በግብዣ የመጡ አሉ። እንኳን ታጭተው በግብዣ የመጡት ራሳቸው ያላቸውን ደስታ ልነግርህ አልችልም። ትልቅ ክብር ነበረ። ከዛ በኋላ ደግሞ ውድድሩ ጀምሮ አናውንስ ሲደረግ በጣም ብዙ ቲፎዞ ነበረን። እኛ ያገኘነው ሽልማት አንድ ብቻ ሆነ ቢሆንም ሽልማቱ ደግሞ በጣም የሚገርም ነው። በቪዥዋል ኢፌክት ነው የተሸለምነው። እኛ ቪዥዋል ኢፌክት ከሌሎች የአፍሪካ ሀገሮች የተሻለ ልፋት ስለለፋን ነው ሪኮግኒሽኑን ያገኘ ነው። በተረፈ ግን በሌሎቹ ዘርፎች ጥሩ ሁለተኛ መሆናችንን ነግረውናል። የከበዱን ሁለት ፊልሞች ናቸው የሳውዝ አፍሪካና የቡርኪና ፋሶ ፊልሞች ናቸው። የሳውዝ አፍሪካው ፊልም የሰባት ሚሊዮን በጀት ብር በጀት የተመደበለት በጣም ትልቅ በሆሊውድ እና በሳውዝ አፍሪካ ባለሙያዎች የተሰራ ፊልም ነው። ሁለተኛው የቡርኪና ፋሶ ፊልምም እንደዚሁ በአራት ሚሊዮን ዶላር የተሰራ በጣም ትልቅ በጀት የተመደበለት እና ረዥም ጊዜ ትልቅ ሪኮግኒሽን ያለው ባለሙያ የሰራው ፊልም ነው። ሁለቱን እንግዲህ በጣም ተገዳድረናቸው ነበረ። ያው በቪዥዋል ኢፌክት አሸንፈናቸው ዋንጫችንን ይዘን መተናል። እንደ አጋጣሚ የፊልሙ ዋና ጽመ ታሪክን ስመለከት በኢትዮጵያ መከላከያ ሰራዊት የአመራር ብቃት ሀገርን የማቆየት ተጋድሎና መስዋዕትነት ላይ ትኩረት ያደረገ ነው እና ምን ነበረ የነበራቸው ምላሽ? ምክንያቱም ትልቅ ርዕሰ ጉዳይ ነው። እኛ መሸለማታችንን ተቀብለን ከወረድን በኋላ መድረክ መሪዋ ከኢትዮጵያውያን በጣም ብዙ የምንማር ነገር አለ አልሞት ባይ ጠጋዳይ ናቸው። ያልተኮሎናይዝ ያልተደረጉ ያልተበገሩ ህዝቦች ናቸው። ሬኔሳንስ ዳምን በራሳቸው ወጪ የሰሩ ህዝቦች ናቸው። የራሳቸውን ኤሌክትሪክ ራሳቸው የሚያመርቱ ህዝቦች ናቸው ብላ መሰከረችልን። ይሄ ትልቅ ቫሊዴሽን፣ ትልቅ ሪኮግኒሽን ነው። ከዋንጫው በላይ በጣም ያስደሰተን ሌላው አጋጣሚ ነው እና በዚህ ልክ ነበር በጣም ነበር የሚያከብሩ ነው። በጣም ነበረ እንትን የሚሉን ፊልሙን ያዩት ባለሙያዎችም መከላከያ በጀት መድበው አሁን የመከላከያ ጀግንነት ምናምን የፊልሙ ታሪክ ነው ግን መከላከያ ራሱ ፊልም ማሰራት መወሰኑና በፊልም ጥቅም ማመኑ በራሱ በጣም ያስደሰታቸው መሆኑን ነው ሲገልጹልን የነበሩት ምክንያቱም ነግረናቸዋል የሰራው ፊልሙን የሰራው በጀቱን የመደበው መከላከያ ነው ብለን እና በዛ በጣም ደስተኛ መሆናቸውንም ሲነግሩን ነበር ና ያው ነበር መድረኩ ላይ ልክ ዋንጫችሁን ተቀብላችሁ። በጣም አንድ የገረመኝ ነገር ያው እንዲህ አይነት ትላልቅ መድረኮች አሸናፊነቱ የግለሰብ ይሁኑ እንጂ በዛ ውስጥ ታላቁ ሀገር ኢትዮጵያ ያለች እና ኢትዮጵያን በአንደበታችሁ የጥላሁን ገሰሰን ሙዚቃ ተጠቅማችሁ ስትጫወቱ ተመልክቻለሁኝ እና ይሄ የታሰበበት ነበር። ደስታ አንዳንድ የሚያመጣው የተለየ ተግባርም ሊሆን ከቻለ እንደው ስለሱ ንገረኝ። ምርጫው ሁለት ነበር። አንድ ንግግር ማድረግ ነው። ንግግር ስታደርግ ጉዳዩ የግል ነው የሚሆነው፣ ወይም የእኔና የፊልም ባለሙያዎቹ ወይም ደግሞ ያገዙን ጥቂት ሰዎች ነው የሚሆነው። ይህ መድረክ አለም አቀፍ መድረክ ነው። ለሀገር የሚጠቅመው የትኛው ነው ነው የኔ ጥያቄ። እዛ ጋይ እኔን ማጉላት እችላለሁ ወይም ፊልሙን የሰሩ ሰዎችን ማጉላት እችላለሁ በንግግር ኢትዮጵያን። ለማጉላት ግን የተሻለ አማራጭ ሆነው ያገኘሁት መዝሙሯን መዘመርና ድጋሚ ድጋሚ ድጋሚ ኢትዮጵያ ማለት ነው። ይህን ለማለት ደግሞ በጣም የቀረበው የጥላውን ገሰሰ ዘፈን ነው። ስለዚህ በጣም በደስታ ነው ተዘጋጅተን ነው ገብተን የዘፈን ነውና በጣም ደስ ብሎናል። በጣም ደስ ይላል። ትልቅ እድል ነው ብዬ አስባለሁ። ቴዲ መቼም አንተ በትላልቅ የሆኑ ኢትዮጵያን መነሻ አድርገን የፊልም ታሪኳን ስንጠቅስ ከፍ ያለ በጀት ያልተደፈሩ ነገሮችን መሞከር የአንተ መገለጫዎች ናቸው እና እንዲህ አይነቱ ትላልቅ መድረኮች ደግሞ ብዙ ያስተምራሉ። ምን ተማራችሁበት? ቀጣይስ ምን ታስባለ? የተጀማመረ ነገር ካለ ንገረን ና አበቃለሁኝ። ቀጣይ እንግዲህ ገጽ 19 የሚል ፊልም አለ ለሚቀጥለው አማ የምናዘጋጀው በጣም የምንለፋበት ፊልም ነው። እንደገና ደግሞ ለፊልም የተሰጠውን ክብር ስላየን ከዚህ በኋላ መለኪያችን አለም አቀፍ መድረክ ይሆናል ብለን እናስባለን። እንግዲህ ደግሞ ያልነውን እንድንፈጽም እግዚአብሔር ይርዳን። በጣም እናመሰግናለን። እንግዲህ መልካም እድል፣ በድጋሚ እንኳን ደስ አላችሁ። አመሰግናለሁ። ሁላችንም እናመሰግናለን። መልካም መሰንበሻ አድማጮቻችን። ከዜማ በኋላ ይመለሳል። አብራችሁ ነው።